ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ እንግዲህ ይህን ይመስላል። እንኳን አደረሳችሁ ለብርሃነ ትንሣኤ። እንግዲህ ዶሮ እየሰራው ነኝ። ሽንኩርቴን እዚህ ጋር አብስያ ያለሁኝ። እንግዲህ እንደዚህ የአማረ አበሳሰል በስሎልኛል። በርበሬ እንግዲህ ተጠቅሚያ ያለሁኝ። አሁን ሽንኩርቱን አብስያ ያለሁኝ። የሚበቃኝን ቅመሞች የሚያስፈልጉትን ጨምሬ ጨርሻለሁ። እንግዲህ ሁላችሁም እንኳን አደረሳችሁ ብያለውኝ። እንግዲህ ምንም በስደት ብንሆን እግዚአብሔር የተመሰገነ ይሁን እና ሽንኩርቱ በጣም ምርጥ አበሳሰል ነው የበሰለልኝ። እዚህ ጋር እንግዲህ ሽንኩርቴን እያበሰልኩ ነው። ዶሬ ይበስራል። ዶሬ ናስገብቻለሁ። እንግዲህ ያው ፈረሰኛ ነው የሚባለው እንግዲህ እዚህ ሀገር ዶሮ ፈረሰኛው መቋደሻ የለም ማለት ነው። ዘም ዘን ብሎ መስራት ማለት ነው። እና እንግዲህ ያው በዚህ ሀገር እዚያ የሚያስፈልገኝ ሽንኩርት አስፈልግ። ሰላም ሰላም፣ ውድ የቻናል የቤተሰቦች እንዴት ናችሁን? ሁሉ ሰላም ነው፣ እግዚአብሔር ይመስገን። ውዴ የተዋህዶ ኦርቶዶክስ ቤተሰቦች ሃይማኖት ተከታይ ሁላችሁም እንኳን አድረሳችሁ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ትንሣኤ በዓል። እንግዲህ የሰላም የፍቅር የአንድነት ያደርግልን ትንሣኤ በዓል። እዚህ ጋር እንግዲህ ዶሮ ልሰራ እየተዘጋጀው ነው ማለት ነው። ለምን እንዲ እንትን ይቅርብኝን ም እንግዲያው ዶሮ እንግዲህ ማረዴት ለምን ይለ እንግዲህ የተዘጋጀ ዶሮ እና ይህን ይመስላል። የሚበቃኝ ሽንኩርት ያዘጋጅቻለሁ ማለት ነው። እንግዲህ ያው የመዳም ሽንኩርት አልቀረችው። እዚህ ጋ ሽንኩርቴን እያበሰልኩ ነው። ይህን ይመስላል ሽንኩርቱ እንግዲህ በሰለፈጭች የሆኑ ሽንኩርቱን ግን ባይዞ አንዳንዴ በእጅ መክተፍ ይሻላል፣ ሽንኩርት ማለት ነው። ለምን ስንፈጨው በጣም ሞተት ነው የሚለው አላለል በቃ አንትን ነው የሚሆነው። እና በጣም በስሎልኛል። እንግዲህ በርበሬው አነስን አደረኩት ማለት ነው። እንደ ዶሮ እንደ ኢትዮጵያ በርበሬ አይደለም። የዚህ ሀገር በርበሬ ትንሽ ስጨምሩበት በጣም ነው የሚያቃጥለው ማለት ነው። እና እንግዲህ ሁላችሁም ከወደዳችሁ ትላይክ ሼር እያደረጋችሁ አበረታቱ። ቤተሰብ ያለ ሆናችሁ ቤተሰብ ሆኖ ቤተሰቦቼ እንግዲህ ሁላችሁም እየሰራችሁ ብሎ ማለት ነው። ዛሬ እንግዲህ ፏብትን ብለን ከጓደኞቼ ጋር ነው ሙሎ ማለት ነው። የት ነው ሙሎ መሰላችሁ? የሞሉበትን ቦታ እንግዲህ በቪዲዮ ለቅቄላችኋለሁ። ህይወት ማለት ነው እየሰራ ነው እንዶሯችንን ዘንድ እንዲህ ለምን ይቅርብን እንዴ? ሁሌ መዳን ቤት አንዳንዴ እንኳን ወጣ እያሉ እና ቤተሰብ፣ ሁላችሁንም አመሰግናለሁ። በያላችሁ በሰላም ና ፍቅር ይብዛላችሁ። ላይክና ሰብስክራይብ እያደረጋችሁ አበረታቶች ቤተሰብ። እንግዲህ የተለያየ ምግብ እየመጣለሁ እና ከእናንተ እንግዲህ ላይክ ሼር፣ አስተያየታችሁን በኮሜንት አስቀምጡ። እርስ በርሳችን እንበረታታ ማለት ነው። እኛ በስደት ያለን መበረታታት ላይክ ሼር መደራረግ እና እርስ በርሳችን እንበረታታ ሁላችንም ቪዲዮ ስንለቅ ሼር ላይክ አድርጉ ቤተሰብ ያሉናችሁ ቤተሰቡ ነው። ቤተሰብ ያሉናችሁ ደግሞ ሰብስክራይብ አድርጋችሁ የደውል ምልክቱ አንሰትልጉ ስትጫኑ የሚለቀው ቪዲዮ ወደ እናንተ ይደርሳል ማለት ነው። እንግዲህ ይህንን ቪዲዮ ተወደዳችሁት በላይክ በሼር ጀምሮ ሁላችሁንም አመሰግናለሁ። የምታበረታቱ የኮመንት ምጽፉልኝ በጣም ነው ማመሰግነው። ታንክዩ ከዚህም በላይ ደግሞ ከናበረታቱን ሼር ላይክ አድርጎ በያላችሁ በሰላማችሁ ስትመዝጋ፣ ሁለት ዶሮ አዘጋጅቻለሁ። እንግዲህ ሁላችሁ ዶሮዋን እንግዲህ ከትላጅ አውጥቼ ነው። ሌላ እንግዲህ እዚህ ሀገር፣ ትኩስ ዶሮ ምናምን መገነጣጣል መለብለብ ምናምን የለም እና እንግዲህ ሙያ ጠይቅም ማለት ነው የዚህ ሀገር ዶሮ ለምን የሀገር ቤት ቢሆን አስራ ሁለት ብልት አታጓድሉም፣ ታወጣላችሁ። እዚህ ግን ሁለት አድርገን መስራት እንችላለን። ቢፈልገን አንድ እናደርጋታለን፣ ቢፈልገን እንከትፋታለን። መለዋን እኮ ጠፋች። የዚህ ሀገር ዶሮና ወደ አንገላቱን የዚህ ሀገር ዶሮና እኛ የመዳም ቅመሞች አንድ ነው ማለት ነው። ወደ ላ ወደ አንገላቱን ይሄን ስሩ፣ ይሄን ስሩ፣ ወደ ንዱ ነው የምንነዳዎችም ዶሮ እንግዲህ መከራዋን ታያለ ማለት ነው። እኛ ጋር አስራ ሁለት ቦታ አስራ ሁለት ተው ልትወጣለች በማረግ ነው የምትቀርበው፣ ሳት ጎል ማለት ነው። እዚህ ግን አስራ ሁለት አስራ ሶስት አስራ አራት ቢፈልገው ሁለት ቢፈልገና አንድ አድርገን እንሰራታለን። ለማንኛውም ቤተሰቦች እንግዲህ ሁላችሁንም አመሰግናለሁ። እንግዲህ ኖ ነብላ ኖ ማመት ባለና አብረን እንዋል። እንግዲህ ቪዲዮን ገና ቆይቷል፣ ከሰራው ግን አመሰግናለሁ። ቻው። በሌላ እስከምንገናኝ ሰላም ለሀገራችን፣ ሰላም ለሕዝባችን። ሼር ላይክ እያረጋችሁ አበረታቱ። ቻው።